በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ጥቅምት 12 ቀን 2018 ዓመተ ምሕረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በፍትሕ መንፈሳዊ አንቀጽ አምስት ቁጥር 164 ድንጋጌ መሰረት አመታዊ የሆኑ የምልዓተ ጉባኤዎች ውስጥ አንዱ የሆነውን ከጥቅምት 12 ቀን ጀምሮ የሚካሄደው ምልዓተ ጉባኤውን በትላንትናው ዕለት ያው በጸሎት ጀምሯል። በዛሬው ዕለት ደግሞ ያው ምልአተ ጉባኤውን በይፋ ስብሰባውን የጀመረበት ዕለት ነው። በዛሬው ዕለት ጠዋት ብጹዕ ወቅዱስ አባታችን ብጹዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ምልአተ ጉባኤውን በጸሎት ከከፈቱ በኋላ በማስከተል ለምልአተ ጉባኤው የመክፈቻ አባታዊ ሐዋርያዊ ንግግር አድርገዋል። ቅዱስነታቸው ያደረጉት ንግግርም በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ እንዲሰማ በቀጥታ ስርጭት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ስርጭትና በሌሎችም የቤተክርስቲያናችን ሚዲያዎች በቀጥታ ስርጭት ተላልፏል። የብፁዕ ወቅዱስ አባታችን የጉባኤው መክፈቻ ንግግር ካደረጉ በኋላ ምልዓተ ጉባኤው በጉባኤውን በይፋ በመጀመር በዛሬው እለት ጀምሮ በቀጣይ ጉባኤው የሚያካሄዳቸውን ስብሰባዎች መርህ የሚሆኑትን የስብሰባ አጀንዳዎች እንዲቀርጹ ሰባት ብፁዓን ሊቃነ ጳጳሳትን በብፁዕ አቡነ ጎርጎሪዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እንዲሁም በኢትዮጵያ የሃይማኖት ተቋማት ጉባኤ ቤተ ክርስቲያናችንን ወክለው ሰብሳቢ የሆኑት ብፁዕነታቸው በሳቸው ሰብሳቢነት በብፁዕ አቡነ ዲዮስቆሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ አስረጅነት ኮሚቴ ሰባት አባቶች ያሉበት ሊቃነ ጳጳሳት ያሉበት ኮሚቴ ሰይሞ የጠዋቱን መርሃ ግብሩን አጠናቋል። ብፁዓን ሊቃነ ጳጳሳትም የአጀንዳዎቹን በቅደም ተከተል ቀርጸው ከሰዓት በኋላ ለምልአተ ጉባኤው አቅርበዋል። በዚህም መሰረት ምልአተ ጉባኤው ተቀርጸው በቀረቡት አጀንዳዎች ላይ ሰፊ ውይይት አድርጎ ተጨማሪ አጀንዳዎችም እንዳስፈላጊነታቸው የሚጨመሩትን ጨምሮ 16 አጀንዳዎችን የ2018 ዓመተ ምሕረት የጥቅምት ምልአተ ጉባኤ የቅዱስ ሲኖዶስ ምልአተ ጉባኤ አጀንዳ እንዲሆኑ አጽድቋል። በዚህም ቅደም ተከተል መሰረት 16 አጀንዳዎችን ካጸደቀ በኋላ ምልአተ ጉባኤው በቅደም ተከተል አጀንዳዎቹን በስብሰባ ስነ ስርአቱ መሰረት ወደ ውይይት በመውሰድ ውይይቱ ተጀምሯል። በአጀንዳ ቅደም ተከተል መሰረት የመጀመሪያው አጀንዳ የነበረው ቀደም ሲል በጠዋቱ ምልአተ ጉባኤው ስብሰባ ብጹዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትሪያርክ ርዕሰ ሊቃነ ጳጳሳት ኢትዮጵያ ሊቃ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ያደረጉትን አባታዊ ቃለ በረከትና የመክፈቻ ንግግር መሰረት የቅዱስነታቸውን አጠቃላይ ያቀረቧቸውን በመልእክታቸው ያካተቷቸውን ሁኔታዎች በሙሉ በመዳሰስ የቅዱስነታቸው የመክፈቻ ንግግር በሚቅ በቀጣይ እንግዲህ የቤተክርስቲያናችን የስራ መመሪያ ሆነው እንዲቀጥሉ ጉባኤው በመቀበል የመጀመሪያውን አጀንዳ በቅዱስነታቸው መልእክት ላይ በመወያየት ውይይቱ በዚሁ ተጠናቋል። ሁለተኛው አጀንዳ ቀደም ባሉት ባለፈው ሳምንት ከጥቅምት አራት ጀምሮ እስከ ጥቅምት አስር ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰበካ መንፈሳዊ አጠቃላይ ዓለም አቀፍ ጉባኤ መካሄዱ ይታወቃል። የጉባኤው ቃለ ጉባኤና የአቋም መግለጫ በጉባኤው የነበሩ የቡድን ውይይቶች በአጠቃላይ የምድብ ውይይቶች የቀረቡ ሀሳቦች በሙሉ በቃለ ጉባኤና በአቋም መግለጫ ተያይዘው ለምልዓተ ጉባኤ ቀርበዋል። ምልዓተ ጉባኤውም በዚህ የአቋም መግለጫ ላይ በንባብ ሰምቶ የአቋም መግለጫው ላይ ከአቋም መግለጫው ተነስተው ውይይት ሊደረግባቸው የሚገቡትን ነገሮች በማንሳት በአጠቃላይ የአጠቃላይ የሰበካ መንፈሳዊ ዓለም አቀፍ ጉባኤ የአርባ አራተኛው ማለት ነው የአቋም መግለጫውና ቃለ ጉባኤውን በመቀበል በማጽደቅ ጉባኤው በመላ ሀገሪቱ በመላዋ ቤተ ክርስቲያን የስራ መመሪያ ሆኖ የ2018 የስራ መመሪያ ሆኖ እንዲቀጥል ጉባኤው ወስኗል ይሄ ሁለተኛው አጀንዳ ነበር በመቀጠል በሶስተኛና ና በአራተኛ ደረጃ የተቀመጡት አጀንዳዎች በሶስተኛ ደረጃ ሀገራዊ ሰላምን የተመለከተው ጉዳይ ነው በዚህ አጀንዳ ላይ ምልዓተ ጉባኤው በጣም በጥልቀት በመወያየት ጊዜ ሰጥቶ ቀደም ሲል በግንቦቱ የቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ ላይ በብፁዓን አባቶች የሚመራ በብፁዓን አባቶችን የያዘ አምስት አበይት የሆኑ የቤተ ክርስቲያናችን የቅዱስ ሲኖዶስ አባላት ሊቃነ ጳጳሳትን የያዘ ኮሚቴ መዋቀሩ ይታወቃል። ሀገራዊ ሰላምና የቤተ ክርስቲያን አንድነትን የተመለከተ በዚህም እንግዲህ ኮሚቴው የሰራውን ስራዎች በመጠየቅ በአጠቃላይ አሁን ያለውን በወቅታዊ የሀገራችን ጉዳይ ሰፊ ውይይት በማድረግ፣ አንደኛ ቀደም ሲል የተቋቋመው ኮሚቴ ስራውን አጠናክሮ እንዲቀጥል፣ በሀገራዊ ሰላምና በወቅታዊ በሆኑ ጉዳዮች ላይ ቤተ ክርስቲያናችን ልታደርግ የሚገባውን ነገሮች በሙሉ በማንሳት የቤተ ክርስቲያን የሰላም ስራ ተጠናክሮ እንዲቀጥል ሰፊ ውይይት በማድረግ ምልዓተ ጉባኤው መመሪያም ሰጥቷል፣ ውሳኔም ወስኗል። በአራተኛ ደረጃ የተቀመጠው አጀንዳ በትግራይ አህጉረ ስብከትና በማዕከላዊቷ የቤተ ክርስቲያን አስተዳደር መካከል በተፈጠረው ችግር ላይ የተመረኮዘ አጀንዳ ነበር። በዚሁም ላይ ልክ ቀደም ሲል በሀገራዊ ሰላም ላይ እንደነበረው ይህንኛው የቤተክርስቲያንን አንድነት የሚመለከት ህዝቡ ህዝባችን መሆኑ አድባራቱ የቤተክርስቲያን ተቋማት የሆኑት ሁሉ የቤተክርስቲያን በመሆናቸው ለዚህ ጉዳይ ትኩረት በመስጠት ቀደም ሲል የተሰሩ ወይም የተጀመሩ ስራዎች ተጠናክረው እንዲቀጥሉ፣ የሰላምና የአንድነት ጉዳይ የቤተክርስቲያን ትልቁ አጀንዳ ስለሆነ በዚህ ጉዳይ ላይ በብፁዓን አባቶች የተዋቀረው ቀደም ሲል በምልአተ ጉባኤ የተሰየመው ኮሚቴ ስራውን አጠናክሮ እንዲቀጥል ምልአተ ጉባኤው ማሳሰቢያም፣ እንዲሁም ደግሞ መመሪያ እና ውሳኔ ወስኗል። እንግዲህ በዛሬ ሁለት ከአጀንዳ ከማጽደቅና ከመቅረጽና ከማጽደቅ ጀምሮ በጸደቁትና ለውይይት በቀረቡት አጀንዳዎች ቅደም ተከተል መሰረት ውይይቱን የቅዱስ ሲኖዶስ ምልአተ ጉባኤ በቀኖና ቤተ ክርስቲያን በፍት መንፈሳዊ በተሰጠው መብት እና ድንጋጌ መሰረት ጉባኤው ስራውን አጠናክሮ ቀጥሏል። እንግዲህ በዛሬው ዕለት አራት አጀንዳዎችን አይቶ ውሳኔ ወስኗል። በቀሪዎቹ 12 አጀንዳዎች ከነገ ጀምሮ ጉባኤው የሚቀጥል ይሆናል። እግዚአብሔር አምላካችን የአባቶቻችን በረከትና ጸሎታቸው ከሁላችን ጋር እንዲሆን እየተመኘን የዛሬውን ጉባኤ የተመለከተው መግለጫ በዚሁ ይጠናቀቃል። አመሰግናለሁ።